መመስገያ ማመስገኛ ማመስገኛ ብነረነቱ ክብሩን ማያ ሰላም፣ ሰላም እንዴት ናችሁ ቤተሰቦቻችን፣ ደህና ናችሁ ወይ? በእንደዚህ አይነት ቪዲዮ በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት ማለት ነው። ቢያንስ ከሁለት ከሶስት ወር ምናምን በላይ በእንደዚህ አይነት ቪዲዮ አልተገናኘንም ነበር እና ብዙዎቻችሁ እየጠየቃችሁ የነበረ ምንድን ነው? ምንሆናችሁ ነው? ምን ተፈጥሮ ነው? እያላችሁ ነበር። ምክንያቱም ስንጠፋ የጠፋንበት ሁኔታ ትንሽ ብዙዎቻችሁንም እንደዚህ እንድትጠይቁ የሚያደርግ ነገር ነበረ። ከማዶት ጋር ምን ደረሳችሁ፣ ምን አይነት ሁኔታ ላችሁ ምናምን የሚለው ጉዳይ ብዙዎቻችሁ ስትጠይቁኝ ነበረ። ለዛ ነገር እስከ ዛሬ ድረስ ምላሽ ሳንሰጥ ዝም ብለን በመቆየታችን ሁላችሁንም ይቅርታ መጠየቅ እፈልጋለሁኝ ማለት ነው። ዛሬ በዋናነት የመጣውበት እና የተመለስኩበት ትልቁ ምክንያት ደግሞ ይሄ ነገር ከምን ደረሰ የሚለውን ነገር ለእናንተም ምላሽ መስጠት ስላለብኝ ነው ማለት ነው። ሶ እኔ ብቼን ምላሽ ከምሰጣችሁ ዛሬ ማዶትንም ጭምር ላገኛት ነው የመጣት ማለት ነው። ምክንያቱም ትናንትና አብርሃም ከሚስቱ ጋር ሲታረቅ ስላየውኝ ትንሽ ቀንቼ ነበርና እና ያው እኔም እሱን አይቼ ስለተጣላውኝ ማለት ነው አሁን እሱን አይቼ ደግሞ ድጋሚ ከሚስቴ መታረቅ ስላለብኝ አንዳንድ የተፈጠሩ ነገሮችም ስላሉ በመሀል እናንተ እማታቋቸው ያንን ነገር ለማስተካከል መጥቻለሁ ማለት ነው። ያ ብዙዎቻችሁ በመካከላችን ያለውን ችግር ፈተን አብረን እንድንሆን በጣም ብዙ ብዙ ነገሮችን ስትሉ ነበረ። ጊዜ ወስደን ማሰብ ስላለብንም ነበር ሙሉ ለሙሉ በእንደዚህ አይነት ጉዳይ ከሚዲያ ላይ ጠፍተን ከራሳችን ጋር ጊዜ ወስደን እንትን ስንል የነበረው እና ከዚህ ሁሉ ነገር በኋላ ምን አይነት ነገር ተፈጠረ? ምን አዲስ ነገር አለ የሚለውን ነገር እንግዲህ አሁን ማህዶትን ላገኛት እንግዲህ እሷን አግኝቼ እስከ ዛሬ ድረስ ሁላችሁም ስታነሱ ስለነበረው ጥያቄ መልስ እሰጣችኋለሁ ማለት ነው። ያው ችግሮችን ለመፍታት በነገራችን ላይ ከሚዲያ ከጠፋንበት ጊዜ ጀምሮ ትልልቅ ሰዎች በማዕከላችን ገብተው ያለውን ችግር ለመፍታት በጣም ብዙ ጥረቶችን ሲያደርጉ ነበረ። እንግዲህ ያ ነገር ከምን ደረሰ የሚለውን ነገር እኔ አሁን ብቻዬን ከምነግራችሁ ልግባና እሷ ባለችበት ያለውን ነገር ለሁላችሁም በቂ መልስ እንሰጣችኋለን ብዬ አስባለሁኝ ማለት ነው። ከዛ ሁሉ ነገር ግን ከረጅም ጊዜ በኋላ እናንተን በእንደዚህ አይነት መልኩ በማግኘቴ በጣም ነው ደስ ያለኝ። ከዛ ውጪ በነገራችን ላይ በሌላ ቪዲዮ፣ በሌሎች ቻናሎች ላይ በደንብ እየመጣሁኝ ነው። በዛ መንገድ በደንብ ሁላችሁንም እያገኘሁኝ እንደሆነ አቃለኝ። ግን ሁላችሁም እዛ በምሰራበት ቻናል ላይ ደጋግማችሁ ትጠይቁኛላችሁ። እንዴት ነው ጉዳዩ፣ ከምን ደረሰ ምናምን ስለምትሉኝ የግድ ለዚህ ነገር ምላሽ መስጠት ስላለብኝ ዛሬ ወሰኛለሁኝ። እሷንም በስልክ አውርቻት በእሷ ፈቃደኝነት ነው በነገራችን ላይ ወደዚህም የመጣሁት ማለት ነው። እና እንግዲህ ቤተሰቦች፣ ያው ልደውልላትና ወታ ያለውን ነገር ከእሷ ጋር ሆነን አብረን እንነግራችኋለን ማለት ነው። እስኪ ለማንኛውም ልደውልላት። ወደ ግቢ መግባት ስላልፈለኩ ነው በነገራችን ላይ ጌላ ወይ፣ እንዴት ነሽ? እግዚአብሔር ይመስገን። ዲና አሎይ፣ መጥቻለሁ፣ በር ላይ ነኝ። አይ መግባት አልፈልግም ከእንግዳ ጋር ስለሆንኩኝ ማለት ነው። እና እንግዳው ወይ ገባ፣ ምን ትወደብ። አይ የሚገባ እንግዳ ስላልሆነ ነው። ነይና አብረን እንገባለን ከጨረስን በኋላ ማለት ነው። እሺ አፍጥኝም ያው ቤት ገብቼ በነገራችን ላይ ካሜራ ይዤ ምናምን እንትን ማለት ስላልፈለግኩኝ ነው። ከእሷ ጋር ሆነን እዚህ ያለውን ነገር ከነገርናችሁ በኋላ ከዛ በኋላ ወደ ቤት ለመግባት እሞክራለሁ ማለት ነው። እንግዲህ ያው እዚህ በራቸው ላይ ስለሆንኩኝ ቶሎ ትወጣለች ብዬ አስባለሁ።

እራስ እኔን ነው ትየው፣ ተው እማን እማን ነው እማ። እንግዲህ ያው ከረጅም ጊዜ በኋላ ስታገኙት በጣም ጉርምስ ብሎ ማለት ነው፣ በእግሩ እየሄደ ለእዛ እኮ ነው አልገባም ያልኩሽ። እስኪ ከረጅም ጊዜ በኋላ ስትመለሽ እንደት ነው ሰላም የምትያቸው? አይናፈር ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም በላቸው። አ እንዴት ናችሁ? ደህና ናችሁ? አይ እኔ ብኩ እባላለሁ። የቤት ስምህ ነው። ግን ብኩ እኔ እዩ እባላለሁ ነው እየው፣ ይሄን እባላለሁ። አረ ጉድ ፈላ። ምን አየህ ደግሞ? ማይክ ሰላም፣ ጤና ይስጥልኝ። በመላለም የምትገኙ ውድ የማእዶት ነው ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ? አይን ያለው እግዚአብሔር ይመስገን። ከረጅም በጣም ከረጅም ጊዜ በኋላ እንዲጠፍቼ ጣፍቼ አላቅም። በነገራችን ላይ ያው ሌላ ቻናል ላይ ብንኖረም ማለት ነው እና ከረጅም ጊዜ በኋላ በዚህ ቻናል ተመልሰን መተናል። ምን አስቦ እንዴት እንደመጣን ባላቅም፣ ብቻ ሰላምታ አቅርቢ ነው ያለኝ። ሰላም ብያለው። እንግዲህ ጎረም ሳይም አይ በነገራችን ላይ ማለት ነው በጣም ብዙ የደበቀቻችሁ ነገር ስላለ ማለት ነው ያንን ነገር በጣም ብዙ የደበቀቻቸው ነገር ስላለ ማለት ነው ያንን ነገር በደንብ ይፋ ግልጽ እንድታደርግ ነው። በነገ ምን ደብቅ ያለው ከታረቅን ረጅም ጊዜ ሆኖናልና እና ነው ያልነገርሻቸው እና ነገሪያቸዋ። እስከ ዛሬ ድረስ ለምን ነው ለመናገር? ያው ከታረቅን ትንሽ ጊዜ አስቆጥረናል። ያው ሁሉም ነገር ሚዲያ ላይ በወጣ ቁጥር ጥሩ አይደለም እንደተማርኩት ትምህርት ሆነ ማለት ነውና ሁሉም ነገር ሚዲያ በወጣ ቁጥር ጥሩ አይደለም ብዬ ስላሰብኩኝም ትንሽም ደግሞ መረጋጋት ስላለብን ወደ ራሳችን መመለስ ስላለብን ነገሮች ማስተካከል እና ማጥራት ስላለብን ለዛ ነው እኔ በግሌ የጠፋሁትም ወደ ቪዲዮ የሚያል መጣሁት እንጂ ቅርታ አድርጌለታለሁ ነው እያልሽኝ አለሽ። ያው እንዳልናችሁ ነው በነገራችን ላይ ያው ወደ ዋናው እርቃችን ስንመለስ በጣም ብዙ ሰዎች ገብተውበት ስለነበረ እንደዚህ ለእናንተ ያለውን ነገር በግልጽ ማየት አትችሉም ነበርና ለዛም ነው አብዛኛውን ነገር ያላያችሁት። ሶ ግን ያው ብዙዎቻችሁ ስትጠይቁን ስለነበረ እንዴት ነው ነገሩ፣ እንዴት ነው፣ ከምን ደረሳችሁ ምናምን ስትሉ ስለነበረ ከኛ ጋር ረጅም ርቀትን አብራችሁ ተጉዛችሁ ስለመጣችሁ ማወቅም ስለሚገባችው ለእናንተ ለማሳወቅ መጥቻለሁ ማለት ነው። እሷም እንግዲህ እምቢ አላለችኝም። ስለዘገየን ግን ስለዘገየን አዎ ይቅርታ መጠየቅ ነው። ሁሉም ሰው ካሜራ ላይ ማለት አይቻልም ማለት ሰዎች ስለነበሩ ለዛም ነው ተቀጥሎ እንዳልፋችሁ ነው። በቃ ሁሉም ነገር የሚዲያ ላይ በወጣ ቁጥር ነገሮች የሆነ ወደ ሌላ አቅጣጫ እየሄዱ ስለሆነ ትንሽ እንደበቅ ብለን ነው። ካሁን በኋላ ግን ያው ልክ በፊት በምንሰራቸው ስራዎች ከዚህ በፊት እናንተን በጣም እንትን በምትደግፉን ስራዎች ተመልሰን በድጋሚ እንመጣለን ማለት ነው። ያው እንግዲህ አንድ ላይ ከሆነን ረጅም ጊዜ ነው። በነገራችን ላይ ይሄንን ሁሉ ጊዜ ከእሷ ጋር ተለይተን ወይም ሌላ አይነት ነገር ተፈጥሮ ሳይሆን ወደ ሚዲያ ነገሮችን ማምጣት ስላልፈለግን ነበረ ዝም ያልነው። እንግዲህ ያው ዛሬ ተመልሰን መተናል ያለው ነገር ይሄንን ይመስላል ማለት ነው። ካሁን በኋላ ያው የራስሽን ህይወት ሳታስተካኪ ምናምን እኔንም እንዳትሉኝ የምሬ ነው እኔ ምን ብዬ መልስ ልስጣችሁ ምክንያቱም ስላላሳወቅኳችሁ ብዙ ጊዜ ያንን ነገር ትላላችሁ በተለይ እኔ በምሰራቸው ቪዲዮዎች ላይ ከስር እንደዚህ አይነት ኮመንቶችን አጥቻ አላቅም እና የኔን ህይወት ስላስተካከልኩኝ ነው። በነገራችን ላይ ብዙ ነገር እያልኩኝ ያለሁት አሁን ብዙ ነገር ግልጽ ይሆንላችኋል ብዬ አስባለሁ ማለት ነው። እንዳልኳችሁ ከዚህ በኋላ እንግዲህ በአዳዲስ በሚያማምሩ ቪዲዮዎች ተመልሰን እንመጣለን ማለት ነው። እንደዚህ አንድ ላይ ሆነን ማለት ነው። አንተ እንደዚህ እየረበሽክ ነው እንዴ ምትመጣው? አይመጣም። እንደዚህ እየረበሽክ ነው ምትመጣው? ወይ መልስ ትመጣለህ? እንደዚህ እየረበሽክ ነው ምትመጣው? መልስ። አዎ አዎ፣ አሁን ያልከው በቃ እንግዲህ ከዚህ በኋላ ቡኩም ፕራንክ ምናምን አብረን እየሰራን እንመጣለን። አዲስ ቪዲዮዎች ጠብቁ ለማለት ያክል ነው ማለት ነው። ስለዚህ አሁን መግባት እንችላለን። ቤታችን ጋር ያለንን ነገር ጨርሰናል፣ መግባት እንችላለን። ግን ደግሞ በባዶ መግባት አይቻልም አይደለ? የታለች ሙከቷ